ሰላም ሰላም፣ እንደት ናችሁ? ሁሉ ሰላም ነው፣ ሁሉ አማን ነው፣ እኔ ጋር ሁሉ ሰላም። ፈጣሪ የተመሰገነ ይሁን። እንሁም እንግዲህ ዛሬም ደግሞ ፈጣሪ ፈቅዶ እንግዲህ በሌላኛው እንግዲህ ስፔስ ነክ በሆነ መረጃ እንግዲህ ከች ብያለሁ ማለት ነው። እንደተለመደው በጥሞና በትዕግስት እንግዲህ እንድታዳመጡ በታላቅ አክብሮት ነው የምጠይቀው። መልካምና ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ዛሬ እንግዲህ ጉዞ ወደ ሚልኪ ዌይ ጋላክሲና ወደ ጥልቁ ስፔስ ወደ ዲፕ ስፔስ እናደርጋለን ማለት ነው። በጣም ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ተከተሉኝ። መልካም ጉዞ። እንግዲህ እንዳልኳችሁ ዛሬ ከምድራችን ጥልቆ ወደሆነው ፈጽሞ ፈጽሙ ማለቂያው ጥልቀቱ መጨረሻው፣ ፍጻሜው ፈጽሞ ወደማይታወቀው ወደ ጥልቁ ዩኒቨርስ ቱዘ ዲፕ ስፔስ እንጓዛለን ማለት ነው። እንግዲህ ቪዲዮውን ላይክ እንድታደርጉት ከወደዳችሁት፣ ጥሩ ነገር ከተማራችሁበት ከተደመማችሁበት ቪዲዮውን እንግዲህ ላይክ እንድታደርጉት እንግዲህ በዚያውም በታላቅ አክብሮት እጠይቃለሁ ማለት ነው። እንግዲህ ዛሬ ወደ ዲፕ ስፔስ ነው ማለት ነው የምናመራው። ከዚህ በፊት እንግዲህ ስለ ስርዓተ ፀሐይ እንዲሁም ደግሞ በስርዓተ ፀሐይ ውስጥ ስለሚገኙ ስለ ተለያዩ የጠፈር አካላት መረጃዎችን እንዳካፈልኳቸው ይታወሳል። ነገር ግን ዛሬ ደግሞ ከኛ ከስርዓተ ፀሐይ እናልፍና እጅግ ጥልቁ ወደሆነው ማለቂያ ፍጻሜው ፈጽሞ ወደማይታወቀው ጥልቁ ዩኒቨርስ ወደ ውስጥ እየገባን የዩኒቨርሱን ምስጢር እናያለን ማለት ነው። ዩኒቨርሲቲያችን እንግዲህ እስካሁን እጅግ በረቀቁ መሳሪያዎች፣ እጅግ የተረቀቁ ቴሌስኮፖች አማካይነት እንደታየው ዩኒቨርሲቲያችን ዩኒቨርሳችን በሄድነው በተጠጋነው ቁጥር የሚርቅ እጅግ ግዙፍ ፈጽሞ በሰው አይምሮ ሊገመት የማይችል የፈጣሪን ድንቅ ስራ እና ጥበብ አጉልቶ የሚያሳይ ትልቁ የፍጥረት አካል ነው ማለት ነው። በመጀመሪያ ግን የምናደርገው ምንድን ነው? በመጀመሪያ የምንጓዘው ወደ የኛ ስርዓተ ፀሐይና ምድራችን ፕላኔቶች ሁሉ ወደሚገኙበት ፀሐያችንና ስርዓተ ፀሐይ ሌሎች የጠፈር አካላት ሁሉ ወደሚገኙበት ወደ ሚልኪዌይ ጋላክሲ እናመራለን ማለት ነው። ሚልኪዌይ ጋላክሲ እንግዲህ በአጭሩ እንዲህ አይነት ሼፕ ያለው ስፓይራል ጋላክሲ ይባላል ወይ ደግሞ ጥምዝ ጋላክሲ ይባላል ማለት ነው። በተለምዶ ስፓይራል ማለት ጥምዝ ማለት ነው። እነዚህ እንግዲህ የእንትን ክንዶች ይባላሉ። የጋላክሲው ክንዶች ወይ ደግሞ አርምስ ይባላሉ ማለት ነው። እዚህ ጋር እንደምታዩት እንደዚህ እንትን አለ። እዚህ ጋር ሼፖች አሉ። እዚህ ጋር በዋናነት ወደ ሶስት የሚሆኑ ዋና ዋና ሼፕ አርሞች አሉት። ሌሎች ደግሞ በመሃል መሃሉ ላይ ደግሞ አነሳነስ ያሉ አርሞች አሉ ማለት። ጉዞ ወደ ዩኒቨርስ ወደ ጋላክሲ እንሄዳለን። አሁን ሚልኪዌይ ጋላክሲ መካከለኛው ስፍራ እንደምታዩት እጅግ በጣም እጅግ በጣም ደማቅ ነው። ማለት ደማቅ ነው ሲባል የኛ እንትን ከሚገልጸው በኋላ እጅግ ምንድነው? ማለት ነው ደማቅ ነው ማለት ነው። ኋይት ሆል ነው የሚባለው ማለት ነው። ነጭ ጉድጓድ ይባላል። ወደ ውስጡ ዝም ብላችሁ ብትገቡ ብትገቡ ብትገቡ ሁሉን ነገር ውጦ የሚያስቀር ምንም አይነት ሌላ ነገር ማየት እስከማትችሉ ድረስ የብርሃን የብርሃን ጥቅጥቅ ያለ የብርሃን ምንድን ነው ጉድጓድ ነው ማለት ነው። ዋይት ሆል ይባላል የብርሃን ጉድጓድ ይባላል ማለት ነው። የጨለማ ጉድጓድ የሚባል አለ ይሄ ደግሞ የብርሃን ጉድጓድ ይባላል ማለት ነው። እጅግ ከፍተኛ የሆነ ምን ያለው ኃይል ያለው ከፍተኛ የሆነ ግራቪቲ ያለው የብርሃን ጉድጓድ ይባላል ይሄ የጋላክሲያችን የመካከለኛው ስፍራ ዋይት ሆል የብርሃን ጉድጓድ ይባላሉ፣ ወይ ደግሞ ነጩ ጉድጓድ ማለት እንችላለን። እንግዲህ ሚልኪዌይ ጋላክሲ እንግዲህ ወደ ሁለት ቢሊየንስ ከዋክብቶችን በውስጡ አጭቆ የእኛ ፀሐይ ጨምሮ የእኛ ፀሐይ በነገራችን ላይ በሚልኪዌይ ጋላክሲ ውስጥ ከሚገኙ ከሁለቱ ቢሊየንስ ከዋክብቶች መካከል አንዷ ኮከብ የኛ ፀሐይ ነች ማለት ነው። እንግዲህ ኮከቦች እዚህ ጋር እንደምታዩት እንግዲህ እጅግ እርስ በርሳቸው እየተገናኙ እርስ በርሳቸው እየተገናኙ ያህል ነው ማለት ነው የሚታዩት። ነገር ግን ነገር ግን ከዋክብቶች እያንዳንዱ ከዋክብት እርስ በራሳቸው በመካከላቸው ያለው ርቀት ኢንቢሊየንስ የሚቆጠል የብርሃን ዓመት የሚፈጅ ርቀት አላቸው ማለት ነው። እንደዚህ ስንቀርብ በጣም ከሩቅ ሆነ ስናየ ጥቅጥቅ ያሉ የሚመስሉት ነገር ግን ወደ ውስጡ ስትገቡ ኢንቢሊየንስ የብርሃን ዓመት በመካከላቸው ርቀት አለ ማለት ነው። ይሄ የፈጣሪ ድንቅ ስራ የፈጣሪን ታላቅነት፣ ኃያልነት፣ ሉዓላዊነት፣ ሁሉን ቻይነትን አጉልቶ የሚያሳየው የዩኒቨርሱ አንድ አካል የሆነው ምንድን ነው ማለት ነው ሚልኪዌይ ጋላክሲ ይባላል ማለት ነው። እንግዲህ በዩኒቨርሱ ውስጥ እንግዲህ በቢሊየንስ የሚቆጠሩ ደግሞ ሌሎች ምኖች አሉ ጋላክሲዎች አሉ። የእኛ ጋላክሲ እንዲያውም ከነዛ ደግሞ ትንሹ ምናልባትም ደግሞ ከሱ የሚያልፉም ቢኖርም ከሱ የሚበላሉ ጥሩ ሞዴሎች በጣም ግዙፍ ጋላክሲዎች አሉ። ከነዛው ውስጥ እንግዲህ አንድሮሜዳ ጋላክሲ የሚባል አለ። እጅግ በጣም ስትልቅ ጋላክሲ ነው። የየኛ ጋላክሲን እጥፍ ነው የሚያቀለው ማለት ነው። በኳክብት ብዛትም፣ በሁሉም በፕላኔቶችም፣ በጨረቃዎችም በሁሉም መስክ በብዙ ቢሊየንስ ከኛ የሚበልጥ ነው ማለት ነው። ይሄ ከዋይት ሆሉ ኑጣና አንዱን ስፍራ ወደ አንዱ ስፍራ እንሄዳለን። ዝም ብለን እንጠልቃለን። ይት እንዴት እንዴት እንደሚያስደምም እንዴት እንደሚያስደምም የኛ ጋላክሲ እንደዚህ የሚያምር የሚያምር ጋላክሲ ነው ማለት ነው። በጣም የሚያምር ጋላክሲ ነው በጣም the most beautiful ጋላክሲ in the universe ብለን ማለት እንችላለን። ኦኬ፣ በእርግጠኝነት አሁን ደግሞ ወደ ሌላ ጋላክሲ መሄድ ያለብኝ ይመስለኛል ወይም ደግሞ ዛሬ ሚልኪዌይ ጋላክሲ ላይ ጊዜያችን እናጠፋና ወደ እይታ ይገባልኝ ያለ አንድ ጋላክሲ አለ። ይሄኛው ደግሞ ሌላኛው ጋላክሲ ነው ማለት ነው። በደንብ እያያችሁ ተደመሙበት። ጋላክሲዎች በዩኒቨርስ ውስጥ በቢሊየንስ የሚቆጠሩ ጋላክሲዎች አሉ። እያንዳንዱ ጋላክሲ እንግዲህ ኢምቢሊየንስ ደግሞ ምኖች አሉት በውስጡ ከዋክብቶች አሉት። ዩኒቨርስ ማለት በአጭሩ እንግዲህ ምን ማለት እንደሆነ እንግዲህ አሲው ማድረግ ይቻላል። በዩኒቨርስ ውስጥ ምን ያህል ከዋክብቶች ይኖራሉ ብላችሁ ታስባላችሁ? ቢሊየንስን በቢሊየንስ እንደማ እንደማባዛት ማለት ነው በብዙ ትሪሊየንስ ምናልባትም ደግሞ ገና እሱም ያልታወቀ ገና ብዙ ጋላክሲዎች እና ብዙ ኳክቶች ውስጣቸው እነዚህ ኳክቶች ናቸው። በነገራችን ላይ እንግዲህ ኳክብቶች የሚባሉት እንግዲህ እነዚህ ናቸው እንግዲህ እንትኖች እንግዲህ ኳክቶች የሲያንስ ባርቁ የሚፈጥሩት እንትን ማለት ኳክቶች እንግዲህ እነዚህ ናቸው ወይ ደግሞ የእኛ ፀሐይ ማለት ነች። ኳክቶች ማለት ባጭሩ የእኛ ፀሐይ እንደማለት ነው። እርግጠኝነት አዎ፣ ደቂቃ ያልቋል። ስለዚህ ዛሬ ኢንተርናሽናል ሶሪ፣ በሀሳብ ተወስደ። ስለዚህ ዛሬ ስለ ጥልቁ ስለ ጥልቁ ዲፕ ስፔስ እንግዲህ መረጃዎችን ላካፍላችሁ የሰራሁት ያለው ቪዲዮ እንግዲህ በዚህ መልኩ አጠናቀቂያለሁ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ